በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 24 በዚህች ቀን በእስክንድሪያ ሀገር፣ ለተሾሙ አባቶች ሊቃነ ጳጳሳት ሃምሳ ዘጠነኛ የሆነ ቅዱስ አባት የእስክንድሪያ አገር ሊቀ ጳጳሳት አባ መቃርስ አረፈ። ይህም የከበረ አባት ሳብራ ከምትባል ሀገር ነው። ከታናሽነቱ ጀምሮም ይህን ዓለም ንቆ ትቶ የምንኩስናን ልብስ ሊለብስ ወደደ። ወደ አስቄጥስ ገዳምን በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ፣ በተጋድሎም ተጠመደ። ከእርሱም በጎ ስራዎችና እና ትሩፋቶ የተገልጸው ታዩ። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ቆዝሞዝ ባረፈ ጊዜም ኤጲስቆጶሳቱ ይሾሙት ዘንድ በአንድ ምክር ተስማምተው ለእስክንድርያ አገር ሊቀ ጳጳሳት አድርገው ያለ ፈቃዱ ሳይወድ በግድ ሾሙት። ወደ እስክንድሪያም ይዘው ሲሄዱ እግረ መንገዱን ከተወለደባት ሀገር ደረሰ። እናቱም በዚያ በሕይወት አለች። እርሷም የዚህን የኃላፊውን ዓለም ክብር የምትጠላ እግዚአብሔርን የምትፈራ እውነተኛ ሰው ናት። ወደ እርሷም እንደመጣ ስለ እርሱም በሰማች ጊዜ ልትቀበለው አልወጣችም። ነገር ግን እርሱ ራሱ እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበር። በሰላምታ ልትገናኘው ያልተነሳችው ያላወቀችው መስሎት እኔ ገሌ ልጅሽ አይደለሁምን? ለምን ሰላምታ ትሰጭኝም ወይስ ሳላወቅሽኝም ምን አላት። እርሷም እኔ ሳውቅ ያህለሁ ራስህን ያላወቅህ አንተነ በዚህ በሊቀ ጳጳስነት ክብር ሆነህ ከማይህ ሙተህ ተገንዘህ በአይህ በወደድኩ ነበር። ከአሁን በፊት የምትጠየቀው በራስ ኃጢአት ብቻ ነበር። ከዛሬ ጀምሮ ግን በምዕመናን ሁሉ ኃጢአት ነው ብላ መለሰችለት። ከዚህም በኋላ ሁለቱም በአንድነት አለቀሱ። ይህም እናቱ የተናገረችው ነገር በልቦ አደረ። ስለራሱ ራሱ ድህነትና የምዕመናኑንም ነፍሳቸውን ለማዳን መጻሕፍትን በማስነበብ በመምከርና በመገሰጽ እያነቃ ሲታገል ኖረ። ደግሞ በእውነተኞች ካህናት ምስክርነት በቀር ካህናትን እና ኤጲስቆጶሳትን ከመሾም የሚጠነቀቅና የሚጠብቅ ሆነ። ከቤተ ክርስቲያንም ገንዘብ የማይገባውን ምንም ምን አይወስድም ነበር። ኤጲስቆጶሳትን እና ቀሳውስትንም ወገኖቻቸውን ጥቅም ባላቸው በቅዱሳት መጽሐፍ ቃል በመምከር ይጠብቋቸው ዘንድ ያዛቸው ነበር በሰላምና በጸጥታ ሆኖ በማርቆስ ወንበር 20 ዓመት ኖረ። በሹመቱም ወራት አብያተ ክርስቲያናት ተቃንተው ተስተካክለው ያለማቋረጥም በጸሎትና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚህም በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኖር አሜን። ሰላም እብል ለሊቀ ጳጳሳት መቃራ ማህገረ ሳብራ አቂ በመሬቱ አጽና እምበለ መከራ እንተ ምህረቱ በሰናይ ምግባራ ሰው በተዘከረ ለሙ ነገራ። በዝህች ምለት ደግሞ አይሁድ በጌታችን እና አምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ አጽንተው መከሩ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአበወልድ በመንፈስ ቅዱስም መጋቢት ሀያ አምስት